ሰላም ሰላም። ጤና ይስጥልን ውዴጋት ሚዲያ ቤተሰቦች እንደ እያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናቸው ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት እፈልጋለሁኝ። ሰኔ 23 2017 በኢትዮጵያ ዘመን አቆጣጠር ጁን 30 2025 በጎርጎሳውያን የዘመን አቆጣጠር በቅደም ተከተል የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ፣ ሸር አድርጎ ሀሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን በስፋት ደግፉ። እየደገፋችሁ ላላችሁ እጅግ እጅግ የከበረ የላቀ ምስጋናዬን ወደ እናንተ ማድረስ እፈልጋለሁኝ። ሁለት ቀን ወደ እናንተ አልነበርኩም። ዛሬ ሰኔ 23 2017 ነው እና በኦርቶዶክስ ክርስትና ሃይማኖት የጊዮርጊስ ክብረ በዓል ነው። እንግዲህ በዚሁ በዓል በዛሬው ዕለት በኮሪደር ልማት መሐሙድ ሙዚቃ ቤትን ታውቁታላቸው። መሐሙድ ሙዚቃ ቤት ጠብቂኝ የሚል መሐመድ ሰልማን የጻፈውም ቢያንስ እንኳ እንዲያው እና መሀል ፒያሳ ላይ አራዳ ህንፃ ፊት ለፊት የነበረ በኮሪደር ልማት ፈርሶ የነበረ ማለት ነው። እሱ በፈረሰበት ወቅት የአዲስ አበባ ከተማ መስተዳደር ቃል ገብቶ ነበረ፣ በራሴ ወጭ ደረጃውን የጠበቀ ሁለገብ ህንፃ አስገንብቼ አስረክባለሁ የሚል ቃል ገብቶ ነበር። እሱን ቃል በተግባር በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በተገኙበት የምረቃት ስነስርዓት እና ካርታውን ቁልፉን የቤተክርስቲያኗ የማስረከብ ስነስርዓት ተካሂዷል። ይሄ አንድ በጣም መልካም ነገር ነው። እንግዲህ ሌሎች ደግሞ በተበጣጠሰ ለምሳሌ ሰባ ካሬ ላይ እማቀውን መረጃ ነው የምነግራቸው ሰባ ካሬ ላይ መቶ ሰባት ካሬ ዘጠና ካሬ ምናምን የሆኑ እነዚያ የተበጣጠሱ በፒያሳ ላይ በነበረው የመጀመሪያው ኮሪደር ምዕራፍ ልማት የመልሶ ከተማ ግንባታ ላይ የተበጣጠሱ ቦታዎች በአንድ ላይ ተደምረው ቤተክርስቲያኗ ትልቅ የገቢ ማመንጫ ሕንፃ ለመስራት ቦታ ርክክብ ተደርጎ የመሰረት ድንጋይ እንደተጣለ የምታውቁት ነው። የሚሆነው ሰው ይሄ በጣም መልካም ነገር ነው የሚል እምነት አለኝ። በአጭር ጊዜ ደረጃውን የጠበቀ ህንፃ ገንብቶ ቃልም በተግባር ማክበር ለህዝበ ምዕመኑ፣ እኔም ደግሞ እንደዛ የቤተ ክርስቲያኗ አባል እንደሆነ ሰው በጣም መልካም ነገር ነው ማለት ትፈልጋለሁኝ። ሌላው እንግዲህ ምናልባት በዚሁ አጋጣሚ ከትናንት በስቲያ ቅዳሜ ዕለት የ2017 ዓ.ም የአረንጓዴ አሻራ በይፋ ተጀምሯል። በዚህ ስነስርዓት ላይ ከኢትዮጵያ ባለፈ የናይጄሪያ ምክትል ፕሬዚደንት ኢትዮጵያ ውስጥ ነው የነበሩት። እንግዲህ ምክትል ፕሬዚደንቱ ጎን ለጎን በዋነኝነት ወደ ኢትዮጵያ ያመጣቸው በኢትዮጵያና በኢትዮጵያ መንግስትና በናይጄሪያዊ ባለሀብት መካከል የሚደረግ የአፈር ማዳበሪያ ግንባታ አለ ሌሎችም የባንክ ጉዳዮች አሉ። የናይጄሪያ ባንኮች አዲስ በተከፈተው የፋይናንስ ሊብራላይዜሽን መሳተፍ ይፈልጋሉ። ባንኮች ሰው ኢትዮጵያ ውስጥ የሚመጣው ባንኩ ብቻ አይደለም። የመንግስት ለመንግስት ግንኙነት መጠጣም መዋሃድ ይኖርበታል ማለት ነው እና ለዛ በዋናነት ትልቁ ትኩረት ለኢኮኖሚ ዲፕሎማሲ ኢትዮጵያ ውስጥ የመጡት ምክትል ፕሬዚዳንት በመሆን የአረንጓዴ አሻራ ማስጀመር ተካሂዷል። በነገራችን ላይ እሳቸውም በዚህ ክረምት ናይጄሪያ ሰፊ የሆነ የአረንጓዴ አሻራ ማስቀመጥ ስነስርዓት እንደሚካሄድ ጀስት ቲዊተር ገጻቸው ላይ አስቀምጠዋል ጽፈዋል እና ምንድን ያሉት ከኢትዮጵያ የአረንጓዴ ልማት ኢንስፓየር ስለሆን በዚህ ዓመት በናይጄሪያ ውስጥ በክረምቱ ተግባራዊ እናደርጋለን የሚል የጻፉበት ሁኔታ አለ። እንዳልኳችሁ አመጣጣቸው የኢኮኖሚ ዲፕሎማሲን መሰረት ያደረገ ነው እና ኢትዮጵያ በማስጀመር ስነስርዓቱ ክቡር ጠቅላይ ሚኒስትሩም ያስቀመጡት ሀሳብ አለ። በቀጣይ ዓመት መጨረሻ ላይ ኢትዮጵያ የስንዴ እርዳታ መቀበል ታቆማለች የሚል እና አንዳንዴ የስንዴ እርዳታ መቀበል ይቆማል ሲባል በንትን እንየው ሌላ የቴክኒክ የፋይናንስ እርዳታዎች ይኖራል፣ ግን ቲፒካሊ እርዳታው በስንዴ የሚሰጥ የሴፍቲኔት ሊሆን ይችላል። የተለያየ የሚባል ቀጣይ አመት ጀምሮ ያንን እርዳታ መቀበል ኢትዮጵያ እንደምታቆም የተቀመጠ ነው። እንግዲህ ዘንድሮ እንደምታዩት በ2019 ነው ኢትዮጵያ ይህንን የአረንጓዴ አሻራ የተጀመረው በኢትዮጵያ የዘመን አቆጣጠር ኦልሞስት በ2011 ብላችሁ ውሰዱት። አራት ቢሊየን ለመትከል እቅር ተይዞ በወቅቱ የታቀደው አራት ቢሊየን ነበረ። አራት ነጥብ ሰባት ቢሊየን ችግኝ ተተክሏል። በሀያ ሀያ አምስት ቢሊየን ለመትከል እቅር ተይዞ አምስት ነጥብ ዘጠኝ ቢሊየን በ2021 6 ቢሊዮን ነበር ዕቅዱ፣ 6.8 ቢሊዮን በ2022 ነው። በ2021 6 ቢሊዮን ታቅዶ 6.8 ቢሊዮን፣ በ2022 6 ቢሊዮን ታቅዶ 7.2 ቢሊዮን፣ በ2023 6.5 ቢሊዮን ችግኝ ታቅዶ 7.5 የፐርፎርም የተደረገው ማለት ነው። በ2024 በ2 6.5 ነበር የታቀደው ቢሊዮን ማለት ነው 7.5 እስከ ዛሬ እስከ 2019 ጀምሮ እስከ 2024 ኢትዮጵያ 40 ቢሊዮን ችግኝ ተክላለች። በ25 7.5 ቢሊዮን ነው የታቀደው በዚህ አመት ማለት ነው። ቀጣይ አመት ላይ የሚጨመረውን በአጠቃላይ 5ሳ 54 ቢሊዮን ችግኝ ይደርሳል ማለት ነው። ሰው አረንጓዴ አሻራ ፖለቲካ አይደለም። ይልቁኑ ከፖለቲካ ይልቅ ለመጪው ትውልድ የሚሰጠውም የሚጠቀም መጪው ትውልድ ነው። ሰው ሁላችንም የፖለቲካ ልዩነት የድጋፍም የተቃውሞም ጉዳይ ሳይሆን አረንጓዴ አሻራ ሁሉም ዜጋ እንዲያሳርፍ በዚሁ አደራ ማለት ትፈልጋለሁ። የአፈር ደስት እንግዲህ እንደ ጋት ሚዲያ ጥሪ የምናደርገው ቻሌንጅም በውጭም በሀገር ውስጥም ያላችሁ በውጭ ያላቸው ኢትዮጵያውያን ለዘመዶቻችሁ ለቤተሰቦቻችሁ፣ በመንገድ በእናንተ ስምም ችግኝ እንዲተክሉ እንድታደርጉ ቻሌንጅ። በባለፈው ዓመት በጣም ሞቅ ባለ ሁኔታ በቻሌንጅ ነው የተከበረው። እሱንም እንግዲህ የተለያዩ ቻሌንጆችም ይኖሩናል። እሱ እንዲደረግ ለማለት ነው። ሌላው ምናልባት አሁንም ስለ ኢትዮጵያ የሀይል ማስተላለፍ ሙከራ ተደርጓል። ኢትዮጵያ ወደ ታንዛኒያ እንግዲህ ኢትዮጵያ ሀይሉን ታመርታለች እስከ ኬንያ ድረስ የኢትዮጵያ የተዘረጋ ማስተላለፊያ አለ ያው ለኬንያ ስንሸጥ ስለነበረ ማለት ነው እንደምታውቁት ከዛ የኬንያ ኤሌክትሪክ ትራንስሚሽን ካምፓኒ ሊሚትድ ኬትራኮ የሚባለው ከኢትዮጵያ የተላለፈውን ሀይል ማስተላለፊያ መስመሩን ወደ ታንዛኒያ ሀይል ይሸጣል ማለት ነው በዛ ምን ያገኛል ኬትራኮ ገንዘብ ያገኛል እኔ እኛ አገር ላይም በነገራችን ላይ እም ኢትዮጵያ ውስጥም እንደዛ ቢሆን ደስ ይለኛል። ይሄ ኢትራኮ ቢኖረን ኢትዮጵያ ኤሌክትሪክ ትራንስሚሽን ካምፓኒ ቢኖር ኃይሉን የሚያመርት የኢትዮጵያ ኤሌክትሪክ ኃይል አለ። ኃይል ያመርታል፣ ግድቦችን ያስተዳድራል። እሱን ኃይል ካመረተ በኋላ ኃይሉን የሚሸጥ ደግሞ የኢትዮጵያ ኤሌክትሪክ አገልግሎት አለ። ኃይሉን ይሽጥ። ኃይሉ ደግሞ የተመረተውን ኃይል ወደ መሸጫ ገበያዎች የሚያደርስ የኢትዮጵያ ኤሌክትሪክ ትራንስሚሽን ካምፓኒ መስመር የሚዘረጋ ኤሌክትሪክ መስመሮችን ተከታትሎ የሚዘረጋ ዘመኑ በደረሰበት ቴክኖሎጂ በፍጥነት የሚዘረጋ ሲወድቁ የሚጠግን ዓላማው ኃይል ማስተላለፍ የሆነ የተላለፈለትን ኃይል የኢትዮጵያ ኤሌክትሪክ ኃይል አገልግሎት ይሸጣል። ኢነርጂውን የኢትዮጵያ ኤሌክትሪክ የኢትዮጵያ መብራት ኃይል ደስ ግድቦችን ይስራ ምን ይበል ማስተላለፉን በዚህ አገልግሎት ደግሞ ወደ ሽያጭ ቢገባና እና ኤንዌይስ ከኤትራኩ ይህንን ገቢ ያገኛል። ኢትዮጵያ ኬንያ እና ታንዛኒያ በፈጸሙት ውል መሰረት ይህንን ውል ተከትሎ ለመጀመሪያ ጊዜ ወደ ታንዛኒያ የ50 ሜጋዋት የኃይል ማስተላለፍ በስኬት ተጠናቋል ማለት ነው። ሁላችሁ መረጃ አላችሁ ብዬ ተስፋ አረጋለሁ። ኢትዮጵያ ለሱዳን መቶ ሜጋዋት ትሸጣለች፣ ለጅቡቲ ወደ 66 ሜጋዋት ትሸጣለች፣ ኬንያ 200 ሜጋዋት ትሸጣለች። አሁን ተጨማሪ መቶ ሜጋዋት የጠየቁበት ሁኔታ አለ። ታንዛኒያ በዚህ በአግሪመንቱ መሰረት አሁን ባልኳቸው አግሪመንት 100 ሜጋዋት ለመግዛት አስባለች። የኢትዮጵያ ኤሌክትሪክ ኃይል በዚህ ዓመት ታንዛኒያን ሳይጨምር በ2024 300 ሚሊዮን ዶላር የማግኘት እቅዳለው። እንግዲህ አጠቃላይ እስካሁን ታንዛኒያን ሳይጨምር 366 ሜጋዋት ሽያጭ ያቀርባል የኢትዮጵያ ኤሌክትሪክ ኃይል ማለት ነው። በቃ ሰው ታንዛኒያ ሲጨመር ወደ 466 ሜጋዋት። ሌሎች ጅቡቲ ላይ ለማሳደግ የቀረበ ጥያቄ አለ። የኬንያ በጥፍ ለማሳደግ የቀረባለ፣ ለደቡብ ሱዳን ለመሸጥ፣ ለሶማሌላንድ ለሶማሊያ የመሸጥ አለ። እነዚህ በሙሉ ሲጠናቀቁ የኢትዮጵያ ኤሌክትሪክ ኃይል አሁን በዚህ አመት 300 ሚሊዮን ዶላር ብያቸው አለ የማግኘት እቅዱ፣ በቀጣይ አመት የታንዛኒያንም ጨምሮ እስከ 900 ሚሊዮን እስከ 1 ቢሊዮን ዶላር የማግኘት እቅድ ይዞ ነው እየሰራ ያለው። ይሄ እቅዱ የተለጠጠ ነው ወይ እሱን እንግዲህ ማየት መነጋገር ይቻላል ማለት ነው። ሌላው እንግዲህ ወርልድ ስታስቲክስ ያወጣውነው ሪፖርት አይታችሁ ከሆነ የጎልድማን ሳክስ የሚባል የኢንቨስትመንት ባንክ አለ። በአለማችን ቀዳሚ የሆነ የኢንቨስትመንት ባንክ ነው ማለት ለኢንቨስትመንት ኢትዮጵያ። በነገራችን ላይ የኢትዮጵያ ንግድ ባንክ የኢንቨስትመንት ባንክ ለማቋቋም በሂደት ላይ ነው ያለው እና ይሄ ባንክ በ2075 የሀገራት ኢኮኖሚ ምን ይመስላል የሚል ጥናት ጥናት አውጥቷል። ሶ በጥናቱ በሀያ ሰባ አምስት የኢትዮጵያ ኢኮኖሚ በአለማችን ካሉ ግዙፍ ኢኮኖሚዎች ውስጥ አስራ ሰባተኛ ደረጃ ይወጣል። የዛሬ ሀምሳ ዓመት ማለት ነው። አሁን ቪዥን ማለት ቅድም አረንጓዴ አሻራ እንዳልኳችሁ ቪዥን ማለት ለምሳሌ አሁን ዛሬ ራይት ነው ብልጽግና መንግስት ነው፣ ነገ የሆነ መንግስት ሊመጣ ይችላል። ሰ በዚህ በሀያ ሰባ አምስት የኢትዮጵያ ኢኮኖሚ የተቀመጠው ስድስት ነጥብ ሁለት ትሪሊዮን ዶላር ይሆናል ነው ያኔ ያኔ በ2075 ልክ የዛሬ 50 ዓመት እኛ እንኖራለን ወይ? አረን ነው የሚኖር ግን ይኖራል። ቢያን ዛሬ ላይ ስድስተኛ፣ ሰባተኛ ክፍል ያሉ ልጆች ይደርሳሉ ብለን ተስፋ እናደርጋለን። ያኔ ዛሬ የምንተክላቸው አረንጓዴ አሻራዎች የኢትዮጵያን አፈር ከመጠበቅ አካባቢን የበረሃማነት መስፋፋትን ከመግታት፣ የአፈር መሸርሸርን ከመቀነስ፣ የዝናብ መጠንን ከመጨመር ባለፈ ዛሬ የምንተክላቸው ተክሎች፣ ዛፎች ነገ ለኢንዱስትሪው ግብዓት ይሆናሉ። ነገ የወረቀት ፋብሪካ ነገ የጣውላ ምርትን እና ምንድን ነው ልክ ያኔ የኢትዮጵያ ኢኮኖሚ አንደኛ ይሆናል ተብሎ የሚታሰበው በሶሪ በ275 አንደኛ የሚሆነው የቻይና ኢኮኖሚ ነው በ57 ትሪሊየን ዶላር የህንድ 525 ትሪሊየን የአሜሪካ 515 ትሪሊየን ሆኖ ሶስተኛ ሆኖ ይከተላል። አራተኛ ኢንዶኔዥያ ነው 137 ትሪሊየን፣ ናይጄሪያ በ131 ትሪሊየን፣ ፓኪስታን 123 ትሪሊየን፣ ግብፅ 104 ትሪሊየን፣ ብራዚል 87 ትሪሊየን፣ ጀርመን 81 ትሪሊየን፣ ሜክሲኮ 76 ትሪሊየን ዩኬ 76 ትሪሊየን፣ ጃፓን 75 ትሪሊየን፣ ራሽያ 69 ትሪሊየን፣ ፊሊፒንስ በተመሳሳይ በ66 ትሪሊየን፣ ፍራንስ 65 ትሪሊየን፣ ባንግላዴሽ 63 ትሪሊየን፣ ኢትዮጵያ 62 ትሪሊየን ይሆንና 17ኛው ግዙፍ ኢኮኖሚ ይሆናል። በምድራችን በፕላኔቷ ውስጥ የማንን ይበልጣል? ሳውዲ አረቢያ በ61 ትሪሊየን 18ኛ ነው። ካናዳን እንበልጣለን። አምስት ነጥብ ሁለት ልዩነቱን እዩት። ትርኪ፣ አምስት ነጥብ ሁለት ነው። ቱርክን እንበልጣለን። አውስትራሊያን ይበልጣል፣ ጣሊያንን፣ ማሌዥያን፣ ሳውዝ ኮሪያን። ሳውዝ አፍሪካ ሶስት ነጥብ ሶስት ትሪሊየን ነው የሚሆነው። ታይላንድ ሁለት ነጥብ ስምንት ትሪሊየን፣ ኮሎምቢያ ሁለት ነጥብ ስድስት ትሪሊየን፣ ፖላንድ ሁለት ነጥብ አምስት ትሪሊየን፣ አርጀንቲና ሁለት ነጥብ አራት ትሪሊየን ይሆናል። ሶ አሁን የሚሰራው መንግስት እንግዲህ ይሄ የኢንቨስትመንት ባንክ ደጋግሜ ብያቸዋለሁ፣ አገራት አንድን አገር የሚገሉት በስታስቲክስ ነው። ልክ ለምሳሌ የኢትዮጵያ ኢኮኖሚ እየወደቀ ነው ሊሉ ይችላሉ፣ ሪፖርት ሲያቀርቡ። ልክ እነ ጎልድማን ሳክስ ይሄ ኢንቨስትመንት፣ ግዙፉ የአሜሪካ ኢንቨስትመንት ባንክ ያስጠናል። በባለሙያዎች የት ሀገር ብናበድር ነው፣ ኢንቨስትመንቱ ወዴት ነው የሚሄደው? በባለፈው እንዳልኳችሁ አንክታድ ባወጣው ሪፖርት ኢትዮጵያ በ2024 ከፍተኛ ፎሬን ዳይሬክት ኢንቨስትመንት በመሳብ በተለይም በኢነርጂው ዘርፍ አንደኛ ነው። እነዚህ ዳታ ማይኒንግን ክሪፕቶክራሲን ጨምሮ ሰፋፊ ፍላጎቶች አሉ። ወደ ኢትዮጵያ ውስጥ ክርክሮች ይነሳሉ። እኔም እናንተ ብለ እናስበው የምችለው ለምንድን ነው ዳታ ማይኒንግ እኮ በጣም ብዙ ኢነርጂ ይበላል። ማለት አንድ ዳታ ማይኒንግ በጣም ሰፊ ኢነርጂ ነው ኮንሱም የሚያደርገው። የክሪፕቶከረንሲ ላይ እየተሰማሩት ለምንድን ነው? ኖ እኛ ኢነርጂ እያመረትን ነው። አሁን ይህን የምታመርተውን ኢነርጂ ሴብ ልታደርገው አትችልም፣ ዋንስ ከተመረተ ስለዚህ እንሽጠው። ነገ ከነገ በስቲያ ሀገራችን የማኑፋክቸሪንግ ፍላጎቱ እያደገ ሲመጣ ኦኬ ወይ ወይ ዋጋ ልንጨምርባቸው እንችላለን። እነሱ እንግዲህ ቻይና ያደረጉት፣ ሲንጋፖር ያደረገው፣ ማሌዥያ ያደረጉት፣ ቬትናም ያደረጉት ነው በርካሽ አቀርቡላቸው ነበረ። በውጭ ምንዛሬ ነው ሀይል ይሸጡ የነበረው። በኋላ ላይ ምንድን ነው ያደረጉት? ልክ ኢንቨስትመንት ማኑፋክቸሪንጉ እያደገ ሲመጣ ዋጋ ጨመሩባቸው። እየለቀቁ ወደኛ እየመጡ ነው። ልክ ከቴክስታይል እንደምንጠብቀው ማለት ነው። ሰው ይሄ የሪፖርቱ የጎልድማን ሳክስ ሪፖርት ከምንም በላይ ኢንቨስተሮች ወደ ኢትዮጵያ እንዲመጡ ኢንቨስት እንዲያደርጉ፣ ትውልድ የሚገነባው ደግሞ በቪዥን ነው አሁን አንዴ እኔ አስታውሳለሁኝ ለምሳሌ ብልጽግና ኢትዮጵያ በሀያ ሰባ አምስት የዓለማችን ይህን እንደዚህ ትሆናለች ብሎ ሪፖርት ቢያደርግ አንዴ፣ ብልጽግና ሰው እስከ ሀያ ሰባ አምስት ይቆያል ማለት አይደለም። መንግስትነት ዳብል ኖሮል። ዛሬ ያለውን ትውልድ ታስተዳድራለህ፣ ለነገው መሰረት ትጥላለህ። ከትናንት የመጣ የተወረሰ ንዳ ደግሞ እየቀነስክ ትሄዳለህ ማለት ነው። ይህንን በደንብ ማየት ይጠበቅብናል የሚል ነው። ሌላው እንግዲህ የሶማሊያ ፕሬዚደንት አብድርሃማን ሙሐመድ አብዱላሂ ኢሮ ኳታር ነው ያሉት። ኳታር በተለይ በአረቡ ዓለም እንደምታውቁት የሃማስ ዋና ጽፈት ቤት ነው። እነዚህን አማጽያንን ምናምን ያው ስ ሚዲየት ያደረጓሉ፣ ኔጎሽት ያደረጋሉ። አልሸባብ ዛቤ ዛለው እያልኳቸው አይደለም። ዝሮ ዝሮ ግን በሶማሌላንድ እና በሶማሊያ መካከል ተቋርጦ የቆየው ድርድር እንዲቀጥል ይፈልጋሉ ኳታሮች። ጥርጥር አለ፣ የሚጠራጠሩት አለ። አብድርሃማን መሐመድ አብዱላሂ ኢሮ ለዘብተኛ ናቸው። በፍጥነት ሶማሌላንድ ሀገር እንድትሆን ከሌሎች ሀገር እውቅና ከመጠየቅ ይልቅ ከሶማሊያ ጋር ከእናት ሀገር ጋር ተነጋግረን ሶማሊያ እውቅና እንድትሰጠን ማድረግ አለብን የሚል ፖሊሲ ይከተላሉ። ይሄ ትክክል አይደለም፣ ከአሜሪካ ልናገኘው የምንችለውን እውቅና ያሳጣብናል፣ ምንድን ያራዝምብናል የሚል ፖለቲካዊ ስጋት ቢነሳም በኳታር መንግስት ኦፊሴላዊ ግብዣ መሰረት ከትናንት በስቲያ ማለት ነው ቅዳሜ ዕለት ወደ ኳታር አቅንተዋል። የዩናይትድ አረብ ኤሚሬት መንግስት ስፖንሰር ያደረገው ከሃርጌሳ በሀርጌሳ አድርጎ ከበርበራ ወደብ ወደ ኢትዮጵያ የሚዘረጋ ፈጣን ባቡር የሶስት ቢሊዮን ዶላር የተያዘለት አለ። ሰው የሶማሊላንድ ጉዳይ እንዲሁ እናያለን። ከካሉብና ሂላላ የጋዝ ማምረቻ ወደ 767 አካባቢ ኪሎ ሜትር የሚረዝም የፓይፕላይን በጅቡቲ በኩል ለመዘርጋት የተያዘ እቅድ አለ። አንዳንድ ሰዎች ዛሬ አዲስ ፎርቹንም እንግሊዘኛው ሪፖርተርም ያወጣቸው ዘገባዎችን እያየሁ ነበረ። በገንዘብ እጦት የተሰረዘ የሚል እንግዲህ የመንግስት ባለስልጣን ሊነግራችሁ አይችልም። እኔ ግን ያለኝን ምንጮችም ነግራችሁ የኢትዮጵያ መንግስት በራሱ ወደብ በራሱ በራሳችን ወደብ በአሰብ በኩል የጋዝ ማስተላለፊያውን የመገንባት ፍላጎት አለ። እሱ እየተጠና ነው። በአሰብ በኩል የሚዘገይ ከሆነ ደግሞ በተለያየ ምክንያት ወደ በርበራ በሶማሊላንድ በኩል አድጎ የመዘርጋት አማራጮች እየታዩ ስለሆነ ነው። ከዚህ በፊትም መረጃ ያላችሁ ይመስለኛል። ደቡብ ሱዳንም በኢትዮጵያ በኩል አድጋ በፖርት ሱዳን በኩል እየወደመ ስለሆነ መሰረተ ልማቱ ኦልሞስት ስለወደመ አስተማማኝም ስላልሆነ የነዳጅ ማስተላለፊያ ቱቦ በኢትዮጵያ በኩል አድርጎ እቅዳቸው የነበረው ወደ ጅቡቲ የሚሄድ ነው። ግን ስቲል ሪቫይዝ የሚደረግ እሱ እቅዶች አሉ እና የሶማሊያን ፖለቲካ፣ የሶማሊላንድን ፖለቲካ፣ አፍሪካ ቀንድ ፖለቲካን የምናየው ከራሳችን ብሔራዊ ጥቅም አንጻር ነው። ለምሳሌ ጁባላንድ እና ፑንትላንድ ሁለቱ ግዛቶች በጋራ በመሆን የፌዴራል መንግስቱን ተቃውሞ መግለጫ አውጥተዋል። የተካሄደውን የኮንስቲቱሽናል አሜንድመንት እንቃወማለን ብለዋል። ይህንን እኛ ስናይ እኛም የውስጥ ጉዳይ አለብን፣ የውስጥ ጉዳይ ሌሎችም አለባቸው። ግን ፎከሱ የውስጥ ጉዳይም በውስጥ እየፈታህ ለብሔራዊ ጥቅምህ ትታገላለህ ማለት ነው። ለጋት ውሎ ያሉ አጫጭር መረጃዎች እነኝ ናቸው። በምሽት ፕሮግራማችን በጋት ዕለታዊ ተጨማሪ መረጃ ወደ እናንተ ይመርስ ይሆናል። ቴንኪዩ